በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሸገር ሀገረ ስብከት በቡራዩ ጽድንያ ስምን ቅድስት ድንግል ማርያም ገዳም ታላቅ የንግስ በዓል ጥሪ ይህንን ቪዲዮ ከሌላው ጊዜ በተለየ ላይክሽር ሼር ኮፒ ልንክ እንድታደርጉልን አጥብቄ ማጸናቸዋለሁ። ተፈስይዎ ማርያ ምልይ ተጸጋ ተፈ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስን፣ መስከረም አስር በዚች ቀን ቅዱስ ሉቃስ ሰላትና ስጋን የለበሰችው ከፊቷም ወዝ የሚወጣትና ድዌያንን የምታድነው የድንግል ማርያም ስዕል አድኖ ወደ ጽድኒያ ከወዳጇ ከበጽዕት ማርታ ዘንድ ገብታለች። ቅድስት ማርታ ሀብት ንብረቷን በአብርሃማዊ ተግባር በመጽዋትና እንግዳን በመቀበል ላይ ያዋለች ክብርት ሴት ናት። ለእመብርሃን ካላት ፍቅር የተነሳ እንቅልፍ አልነበራትም። ተግታ ታገለግላትም ነበረ ስእላንሏ እንዲያመጣላት የላከችው ኢትዮጵያዊ መነኩሴ አባ ቴዎድሮስ የስዕሏን ታምራት ባየ ጊዜ ለራሱ ለመውሰድ ሞክሮ ነበረ። ነገር ግን ከሁሉም በተሻለ የምትወዳት ቅድስት ማርታ ነበረችና በድንግ ትአምር በዚህ ቀን ወጥዲና ገብታለች። ቅድስት ማርታም ያለ እረፍት ስታገለግላት ኑራ አርፋለች። ይህችም ክብርት ስዕል አድኖ የአሁን መገኛ አራት መረጃዎች አሉ። ያለችው ኢትዮጵያ ውስጥ ደብረ ዘመዳ በሚባል ገዳም ነው። የመጣችሁም ከግማደ መስቀሉ ጋር ነው። ያለችው በቀደመ ቦታዋ ነው። የምስራቅ አብያተ ክርስቲያናት ወስደዋታል። በፈጣሪ ጥበብም ተሰውራለች። ኦርቶዶክሳዊያን ይህን ቪዲዮ ላይክ፣ ሼር፣ ኮፒ በማድረግ ለብዙዎች መስከረም 10 ሁላችንም እንገናኝ።